ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሁሉ ነገር ስላው ነው አሸኝ አሸኝ አንድ ያላችሁ ሞኝ እላችኋለሁ። ቢሶች እስቲ ጎንዱሉ ማደች ላይክ እና ሼር እያደረጋጭ ሰውቻችሁ ለብዙዎች አቀፍሎ ለዚህ ቪዲዮ ቢያንስ ሶስት ሺህ ላይክ ይገባል። ለዚህ እንኩል ቢያውን ሰገናች አለው ዛሬ ወደ ሚዛናችን ይዘሉላችሁ መጣን። እንግዲህ ከፍተኛ ውዝግብና ንትርክ የተነሳበት የዘንድሮ የቲክቶክ ክሪኤቲቭ አዋርድ ነው። የሃይማኖቶች ጉዳይ ቲፎዞ፣ የብሄር ቲፎዞ ማአት ወከባና ግርግሬ ተፈጠረበት አዶጎኛ አዋርድ ነው። ለዚህ ቲክቶክ ክሪኤቲቭ አዋርድ እኔ ያስታወሰኝ የ2001 ዓ ም ምርጫ ነው። በኢትዮጵያ 2001 ዓ ምት የነበረው ምርጫ የአሜሪካና የአውሮፓ ታዛቢዎች ለመታዘብ መጥተው ነበረ። የአውሮፓና የአሜሪካ ታዛቢዎች ከታዘቡት በኋላ ኢህአዲግ፣ ህወሀት፣ ኢህአዲግ ሞተ በሞተ አሸነፋል ሞተ በሞተ አሉ። የአሜሪካ ትልልቅ ባለስልጣናት መጠው ከን የታዘቡ ታዘቡትና ወስማም አሁን አረጋይ በጣም ያስደንቃል። ሞተ በሞተ አለ። ቪዲዮ አለ ቪዲዮ አለ። መረጃ መስረጃ አለ። የአሜሪካ ርሳ እንደ በዓለም ታሪክ ታይቶ አይታወቅም። ሞቶ በሞቶ ምርጫ በአሜሪካ ታሪክ ሞቶ በሞቶ አይደለም ዘጠና በሞቶ ሰማንያ በሞቶ ስልሳ በሞቶ ያሸንፍ የለም በአሜሪካ ታሪክ የዲሞክራሲ እናት አባት አያቱም አጎቱም እኛ ነን የምትለው አሜሪካ ውስጥ እንኳን አንድ ተወዳዳሪ ሰባ በሞቶ ስልሳ በሞቶ አሸንፎ አያውቅም። በትንሽ ድምፅ ልዩነት ነው ያለ። እነሱ ግን መቶ የአይጥ መሰከራ ድምፅ

ወንዱ ማለት ይሄ ነው። በቃ ሞከቷ ማለት ይሄ ነው። ለሚሊዮናችን ሞከቷ ናቸው እነዚህ ዮሐን ሹፈራ ሰ ቆማሚያችን ሞዳኒት ፈዋሻችን ነው። ቅን ኢትዮጵያ እውነት ከራለ ያው ጩቤ ምንድን ነው? ኢትዮጵያ ጎረ ሞኝ ነሽ ተላላ የሞተልሽ ሳለ የጎደሎሽ በላ ስለተባለ አጨብጫቢዎች የሰፈር እንደምታጨበጭቡ እናውቃለን። የሰፈር ጭራ እንደምትቆሉን እኛው እናውቃለን። ያሳፍራል እውነቱ። እንደ ህዝብ አንዳንዴ እፍር ላለሁ እንዲህ ነን እንዲወካ ላለ አንዳንዴ ወይ ወንድማቸው ወይ እህታቸው ወይ አባት ወይ እናት እኮ ያሳፍራል። አንገት የሚያስደፉ እኮ ቤተሰቦች አሉ። ከቤተሰቦ እና አንገት ድፍት ነው ስታዩ አንዳንዴ የህዝባችን አካሄድ ስታዩ እውነት አሁን አርጋ ይኖላቸ አንገት ነው የሚያስደፉት፣ አንገት ነው የሚያስደፉት። እና ምን አይነት ምን አይነት ምን አይነቱ ደረጃ ላይ እያሉን እኔ አንዳንድ ፈረንጆችው በመቆንጨር የሚያስቆምጡት ዶክመንት አለ እና ኢትዮጵያን ያው ቆንጭራል የሚል መረጃ ያወጣሉ፣ ብዙ ጊዜ እና አንዳንዱ ነገሮች ስጣ እውነት ነው እንዴት እላለሁ፣ እውነት ነው እንዴት እላለሁ። ስለ ግለው ሲወጥቶ ግፉበት የሚል በቃ እንደው ለመናገር ስለሚሰቁጥ ብዙ የሚሰቆጥጥ ነገሮች አንዳንዱ ዝም እላለሁ። ቃላቱ ለመጠቀም ካል ይኮብደኛል። ይህን ያህል ፏን፣ ይህን ያህል ደጋፊዎች፣ ይህን ያህል አጨብጫቢ አሉ እንዴ ለካለ እዚህ ጉዳይ

እና እና አዎንታ በርሲሳ እና ዮሐን ሽፈራው ለኢትዮጵያ የመሀን ልጆች ናቸው። መሀን ታውቃላችሁ? አመጣ አመጣ አመጣ አመጣ በመከራ የምትወልድ አመጣ ማለት በየቤተ ክርስቲያን ተስላ ወድቃ ተነስታ የምትወልደው ልጅ እንዴት ያለው እንክብካቤ እንዴት ያለው ፍቁር እንዳለ እዩ። ስለዚህ እነዚህ ሁለቱ የመሀን ልጆች ሌሎችም አሉ፣ በጣም ጥቂት የመሀን ልጆች አሉ ኢትዮጵያ ውስጥ። እነሱ እነማስተሩ አብነቱም እንደዛ ናቸው ለኢትዮጵያ

በስንት ዶቹ መጥናት የወለድናችኋል እና እነዚህ የመሀን ልጆች እኔ አሁንም በዱጋሚ ከመቆመጫ የተነስቸ አመሰግናችኋለሁ። እኛ እንደ ከበራችሁ እግዚአብሔር ያክብራችሁ። ለእኛ ብላችሁ ሚሊዮን ገንዘብ ትታችኋል፣ ህይወታችሁ ለሞት አሳለፋችሁ። ሰ ዮሐንስ ሹፈራ እኮ ለመግደል የሚፈልጉት ሰዎች አሉ። ይህን ታቆ የለ እንዴ እንድትሞክረበት በተአምር እንዳመለጠ ታቆ የለም እንዴ? ስለዚህ እንዲ ያለ ቅን ኢትዮጵያውያን ከኛ እድሜ ቀነስ ቀነስ ቀነስ አድርገው በተለይ ከነ

እየተጓተቱ በሰው እንባና ደም ብዙ ለመኖር ሳይሆን በንጹህ በቅዱስ የሆነ በራሳችን መንገድ ትንሽ ዓመት መኖር ነው። እና በእውነቱ ያን ሹፈራ እና አንቶ በርሲሳ ክሉቤ ላመሰግናቸው እወዳለሁ። አንዳንድ ህዝባችን ውስጥ የምናያቸው ባረጌዎችንና ነውሮችን፣ ነውረኞችን ከፍከፍ ለማድረግ የምትሄድበት ሩቀት ያስተዛዝባል፣ ያስተዛዝባል። እነዚህ የመሃል ልጆችን ከፍከፍ እናደርግ